ሰላም እናቷ ታማባት ሆስፒታል ነው ያለችው። እናም ግራ በሚያጋባ የሕክምና ወጪዋ በጣም ብዙ ስለሆነ የምታደርገው ግራ ቢገባትም እሷ ግን እናቷን ሆስፒታል ለማስተኛት ወደኋላ አለችም። እናም እጮኛዋ እኔ ያግዝሻለው ሲላት እሷ ደግሞ አትፈልገውም የምትፈልገው ወንድምየውን ስለሆነ እናም ቤት ያለችዋ ሰራተኛ ደግሞ እሷ የምትፈልገውን ወንድ ትፈልገዋለች እናም ግራ በሚያጋባ ሁኔታ ሰራተኛዋም እናቷን ልጠይቅ ብላ ሰላም ጋር በመሄድ ፎቶ ልጋብዝሽ ብላ ጓደኛዋ ከእሷ ጋር እንደነበረ ፎቶ ቪዲዮ ታያለች። በዛን ሰዓት ነበረ ሰላም ተናዳ ከቤቷ እንድትወጣ ያደረገቻት። እናቷም እንደገና ሆስፒታል እንድትገባ የሆነችበት ምክንያትም እሱ ነው። ምክንያቱም እሱን ባየሽ ቁጥር ሀናንን ከቤቴ ውጭልኝ ብላ ስታስወጣት እዩልሽ፣ ሰላም ሰላምዬ፣ ሳላስበው አስበንበት አይደለም ይሄን ነገር ያደረግነው ስትላት፣ አሰብሽበትም አላሰብሽበትም ውጪ ስትላት እሺ ብላ ጥላት ትወጣለች። እናቷም በዛን ሰዓት ነበረ ፌንት ወድቃ የታመመችባት ራሷን ስታ ወደ ሆስፒታል ይሄድችው። እናም ግራ ገብቷት ሆስፒታል እያለች ጓደኛዋም ጓደኛዋ እባክሽን ላግዝሽ ሲላት አልፈልግም የማንንም እገዛና እርዳታ አልፈልግም፣ ብቻዬን መሆን ነው የምፈልገው፣ የእናቴ ጉዳይ ይዞኝ ነው እንጂ እንደውም ብንብዬ በጠፋው ነበር ስትለው፣ ለምን ምን ሆነሽ ነው ችግሩ ምንድን ነው ሲላት፣ ምንም አይደለም፣ አሁን የማወራበት ሙድ ላይ አይደለም ያለሁት፣ ስለዚህ ልሂድ ወደ እናቴ ጋ ብላ ከመኪና ወርዳ ስትሄድ አብረን እንሂድ ብሎ ሲጠራት አታስፈልገኝ፣ ምንም አይ ሰው አያስፈልገኝም ብላ ጥላው ትሄዳለች። እሱ ግን ተከትሏት ይሄዳል። እናም የሰላም እናት እቤት መጥተዋል። ሰላምም እቤት ቁጭ ብላ እናቷ ጎን፣ ፍቅረኛዋም እዛው አለ። እናም ዶክተሩ መጥቶ እንዴ ዶክተር፣ እንዴት ነው ውጤት ደረሰ እንዴ ሲላት፣ አው ደርሷል ይላቸዋል። እና እንዴት ነው ውጤት፣ ቆንጆ ነው ማዘር፣ ደህና ናት ይላቸውና ሰላም ካላቸው በኋላ ሰላም፣ አንዴ ውጭ ላውራሽ ሲላት እሽ ብላ ተከትለው ወደ ውጭ ይወጣሉ። እሻ ብዬ መጣህ ስትለው ሰላም የሆነ ነገር ሆናለች ኢላታላሃና እና ምን ሆና ነው ምን ነው ሲል አላቅም፣ የሆነ ነገር ሆናለች። እናም እንድታጣሪልኝ ተጣጣሪልኝ እፈልጋለሁ ኢላታላና እንዴ፣ ምን ሆና ነው ምን ሆና ነው ቪኒ ስትለው አላቅም፣ ምንም እንደሆነች አላቅም፣ ግን በጤና አይደለም እንደዚህ የሆነችው ሲላትሽም እኔ በምን መልኩ ላጣራልህ ስትለው አንቺ በምንም መልኩ ምክንያት አታጭም። ስለዚህ በሆነ መንገድ እንድታጣሪልኝ እፈልጋለሁ ትለዋለች እና አሁን ሰላም ሰው የሚያስፈልጋት ጊዜ ላይ ነው ያለችው። ስለዚህ አጣሪ እናቷንም እንዳጣራላት እንድታጣራ ሲጠይቃት እናቷም ራሱ እኔን ማየት አትፈልግም ሲላት፣ እናቷማ አዎ፣ ምክንያቱም ኤሌን እንድታገባ ነው የሚፈልጉት። ለዛ ነው ስለዚህ ምን ላድርግ እና አሁን እሺ ይህንን አድርግ ይበለኝና፣ ላድርግ የምችለውን አድርጋለሁ ሲላት፣ እሺ ኔ ብቻዬን ነው የምፈልገው፣ ብቻዬን ነው መሆን የምፈልገው ነው ያለችው። እሱ ምክንያቷ ነው፣ አንተ ዝም በላት፣ ሁልጊዜ የሆነ ነገር የማትፈልግ ስትሆን እንደዛ ነው የምትለው ትለዋለች። ና እዩልህ፣ እሷ የሆነ ምክንያት አታጣም እና እንደዚህ ላድርግ፣ ይሄን ልጨርሰው፣ ይሄን ላድርገው። አሁን ላይ ከምንም አይነት ሰው ጋር መሆን አልፈልግም፣ ብቻዬን መሆን እንፈልጋለሁ፣ ብቻዬን ራሴን ማዳመጥ እፈልጋለሁ ነው የምትለው። ስለዚህ አንተ ምንድን ነው የምትለው ስትለው፣ ቆይ አሁን የምትይው ግን ምክንያት ብላኛለች። አንቺ ያልሽኝን ሁሉ ነግራኛለች ይሁልህ። አዎ ይሁልህ፣ እስካሁን እኮ ከአንተ ጋር ምንም ነገር ያልጀመረችው ምን አንተን አትፈልግም። ግን ውለታ ያደረክላት ነገር ስለያዛት ብቻ ነው ካንተ ጋር እንጂ መሆን አትፈልግም፣ አብራህ መኖር አትፈልግም ትለዋለች ሃናን ማለት ሲላት፣ ቆይ ግን ይህንን እንዴት አንቺ እርግጠኛ ልትወኝ ይቻልሽ ሲላት፣ ይውልህ እኔ መቶ ፐርሰንት እርግጠኛ ነኝ፣ ልንገርህ ነግረኛለች፣ ሁሉንም ስትለው፣ ይህን ያህል ስርስሯን የሚሄደው የእውነት የጠላችሁ ይመስልሃል እንዴ በሁለት አስራሀት፣ እንጂ ከአንተ ጋር መኖር እንደማትፈልግ ስለሚያቀ ነው። ገብቶሃል? ስለዚህ እሷም እሱም ዝም ያላት እኮ ውለታን የመለሰች መስሎትን ነው። ስለዚህ ዝም በይ። ቆይ በፊትም ታውቂያለሽ ይህንን ነገር ሲላት፣ አዎ በደንብ አውቃለሁ። እናም በዚህ መልኩ ራሱ እሱ እንዲጠይቅ ያደረገችው እሷ ራሷ ሰላም ናት ትለዋለች ነው ይልና እሺ፣ ገንዘብ ተቀብለ እሷን አሳልፈ ከሰጠን ነጻ ትወጣለች ማለት ነው። ገባህ? በፍጹም ይሄንን ሰላም አታደርገውም። ለነገሩ አዎ ለሷ ነገር ብዙ ይሄ ነው ተብሎ ስለማይገለጥ አይታመንም ስትለው፣ በፍጹም ይህንን እንደዚህ አይነት ነገር ማሰብ አልፈልግም ብሎ ጥሏት ይሄዳል። ይውልህ፣ እኔ እኮ ይሄንን ሁሉ የነገርኩህ ጥለህኝ እንድትሄድ ሳይሆን፣ እንድትናደድ ሳይሆን፣ እውነታውን ነው እንድታውቀው ብዬ ነው ትሏለች እናም ሰላም ሞታ ከዶክተሩ ጋር ወጣች። እና እሺ ዶክተር፣ ምንድን ነው ችግር አለ እንዴ? ስትለው እናም ዶክተሩ ለሰላም የሚነግራት እናቷ በጠና እንደታመመች እና ዶክተሮቹ ተሰባስበው ስለ እንደነበር ለእሷ እናት ሕክምና ለማድረግ ነበር እና ዶክተር ምንድን ነው እየነግ ያልከኛለሁ፣ ያው አንቺ ለሙያው ቅርብነሽ አውቃለሁ፣ ትረጅናለሽ ብያ አስባለው። እናም እናትሽ ከዚህ ሀገር ህክምና እንደማይደረግላቸው እና በውጭ ሂደው እንዲታከሙ ኦፕሬሽን እንዲደረጉ ነው ሁሉም ዶክተር የተነጋገረው የውጮቹም የሀገር ውስጦቹም ሲላት፣ ምን ስትለው፣ አዎ ሰላም በየቀኑ ባደረ ቁጥር እብጠቱ ጉዳቱ እየጨመረ ነው የሚሄደው እና በአስቸኳይ ወደ ውጭ ሂደው ኦፕሬሽን መደረግ እንዳለባቸው ያስፈልጋል። እሺ ሁሉንም እሺ ሄዳ ሁሉንም ህክምና ለማድረግ ምን ያህል ውጪ ያስፈልጋል ስትለው፣ ቢያንስ እስከ ሶስት ሚሊዮን ብር ያስፈልግሻል። ምን ዶክተር ስትለው፣ አዎ ሰላም መጠንከር ያስፈልግሻል። በጊዜ ህክምናው ከተደረገ በሙሉ ጤና ይመለሳሉ እናትሽ ሲላት፣ ሰላምም ምንም አማራጭ ስለሌላት እሺ ዶክተር አመሰግናለሁ ብላ በትካዜ ወደ ቤት ተመለሰች። ዶክተር ምዛው ቁሞ እሷን እያየ በሀሳብ ተውጧል። ሰላም አሁን ላይ ብቻዋን ሁናለች። ሁሉም አለው እሺ የሚሏት ሁሉ እየከዷት እየራቋት ነው ያሉት እናም አክስቷ ስትመጣ ፈገግ ብላ እንዴነሽ አክስቴ ስትተቀበለቻት አክስቷም ነገር ቻለ። አክስቷ የእናቷ ህክምና ውጪ እንደሚካሄድ